በማዕከላዊ ኢትዮጵያ ክልል ባሉ ሁሉም ዞኖችና ልዩ ወረዳዎች የ2017 የትምህርት ዘመን የስምንተኛ ክፍል ክልላዊ ፈተና መሰጠት ተጀምሯል። ፈተናው በክልሉ ባሉ በ1521 ከፍተኛ ሁለተኛ ደረጃ ትምህርት ቤቶች ውስጥ የተሰጠ ሲሆን 105 ሺህ 873 ተማሪዎች ደግሞ ክልላዊ ፈተናውን እየወሰዱ እንዳለ ከክልሉ ትምህርት ቢሮ ያገኘነው መረጃ ያሳያል። ክልላዊ የስምንተኛ ክፍል ፈተናውን በቡታጅራ ከፍተኛ ሁለተኛ ደረጃ ትምህርት ቤት በመገኘት ያስጀመሩት የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው ናቸው። ርዕሰ መስተዳድሩ በዚሁ ጊዜ እንዳሉት በ በ በጀት ዓመት በክልሉ ሁለት ክልላዊና አንድ ሀገር አቀፍ ፈተና ለመስጠት መርሃ ግብር ወጥቶ ሁለት ስራዎች የተከናወኑ ይገኛል። በሁለት ሺህ አስራ ሰባት አጠቃላይ ሁለት ክልላዊ ፈተናና አንድ ሀገራዊ ፈተናዎች እንሰጣለን። ክልላዊ ፈተና የሚባሉት ለመጀመሪያ ጊዜ ስድስተኛ ክፍል አለን። ስምንተኛ ክፍል የተለመደ ነው፣ ክልላዊ ፈተና ሲሰጥ ቆይቷል። ሀገራዊ ፈተናም ትምህርት ሚኒስቴር በሚያዘጋጀው ስኬጁል መሰረት ይሰጣል። ዛሬ እየተሰጠ ያለው ሰኔ ሶስት ና አራት በማዕከላዊ ኢትዮጵያ ክልል የስምንተኛ ክፍል ፈተና ነው። ከመቶ አምስት ሺህ በላይ ተፈታኞች አሉን በሁሉም ዞኖች ና በሁሉም ልዩ ወረዳዎች ስድስተኛ ክፍልም በተመሳሳይ ሰኔ አምስት ና ስድስት እንሰጣለን። የአስራ ሁለተኛ ክፍል ፈተናም ከሰኔ ሀያ ሶስት ጀምሮ እስከ ሐምሌ አጋማሽ ድረስ በተዘጋጀው ስኬጁል መሰረት የሚሄድ ይሆናል። አስራ ሁለተኛ ክፍል ወደ ሰላሳ አምስት ሺ በላይ ተፈታኞች አሉን። ስድስተኛ ክፍል ከዘጠና ስምንት ሺ በላይ ተፈታኞች አሉን። በሀገር አቀፍ ደረጃ አጠቃላይ ትምህርት ማሻሻያ ፕሮግራም ከቅድመ መደበኛ እስከ አስራ ሁለተኛ ክፍል ድረስ የሚተገበር መሆኑን የጠቀሱት ርዕሰ መስተዳድሩ የተማሪዎችን የፈተና ውጤት ለማሻሻል ባለፉት አመታት እንደ ክልል ጥረት ሲደረግ መቆየቱን ተናግረዋል። በሀገር አቀፍ ደረጃ የትምህርት ማሻሻያ አጠቃላይ ፕሮግራም አለን። የትምህርት ማሻሻያ ሰው የሚመስለው አስራ ሁለተኛ ክፍል ላይ ነው። አይደለም ከስር ጀምሮ ከአንደኛ ክፍል የተስተካከለ ስንችል ደግሞ ከፕሪኬጅ ጀምረን ወይም ቅድመ መደበኛ የምንለው ከሱ ጀምረን ነው የምናሻሽለው። ተማሪዎች እስከ 6ኛ ክፍል የተማሩትን ትምህርት አንድ የመውጫ ፈተና 6ኛ ክፍል ላይ ይወስዳሉ። እስከ 8 የተማሩትን ትምህርት ደግሞ 8ኛ ክፍል መውጫ ፈተና ይወስዳሉ። እስከ 12 የተማሩትን ደግሞ 12ኛ ክፍል ላይ መውጫ ፈተና ይወስዳሉ። ከዚህ በፊት ያደረግናቸው የተለያዩ ዝግጅቶች ነበሩ። ተማሪዎች በትምህርታቸው እንዲበረቱ፣ መምህራኖች ተገቢው ትምህርት እንዲሰጡ፣ የትምህርት ቤት አመራሮች አዳዲስ መድበናል። እነሱ ደግሞ የተጠናከረ አጠቃላይ የትምህርት ቤቱን ሁኔታ እንዲከታተሉና በተማሪና በመምህራን መካከል ያለውን ግንኙነት በማስተካከል በጣም የሰመረ የትምህርት ሂደት እንዲከናወን ጥረት ሲደረግ ቆይቷል። ርዕሰ መስተዳድር ዶክተር እንዳሻው ጣሰው የተጀመረው ክልላዊ የስምንተኛ ክፍል ፈተና ስኬታማ እንዲሆን ለተማሪዎች አስቀድሞ ሞዴል ፈተና በማዘጋጀት ልምምድ እንዲያደርጉ ተደርጓል ብለዋል። ተዘዋውሮ በተመለከቱባቸው የፈተና ጣቢያዎች የፈተና ስጣት ሂደቱ በጥሩ ሁኔታ ላይ መሆኑን መመልከታቸውንም ርዕሰ መስተዳድሩ ገልጸዋል። ዛሬ በሁሉም ክልላችን አካባቢዎች የስምንተኛ ክፍል ፈተና እንሰጣለን። የስምንተኛ ክፍል ፈተና በክልል ደረጃ ዋናውን ፈተና ከመውሰዳቸው ፊት ሞዴል ፈተና ተዘጋጅተው እንዲፈተኑ ተደርጓል። ተማሪዎችን ለማዘጋጀት የተለያየ ጥረት ተደርጓል። አሁን ዛሬ ፈተና በሚሰጥበት ቦታ አጋጣሚ የሆኑ አንድ ሶስት አራት ትምህርት ቤቶችን አይተናል። ጊዜ የሚፈቅድ ከሆነ ሌሎች ትምህርት ቤቶችን እናያለን። የመምህራን ዝግጅት፣ የጣቢያ ኃላፊዎች ዝግጅት፣ የሱፐርቫይዘሮች ዝግጅት፣ የጸጥታ አካላት ዝግጅት፣ ፈተና በጊዜ ገመጥቶ መሰራጨት አካባቢ በጣም ጥሩ ነገር አይተናል። በተረፈ ተማሪዎች በስነ ልቦና እንዳይቸገሩ ቀድሞ በየክፍሉ ፈተና ማለት ምንድን ነው፣ ረጋ ብለው መፈተን እንዳለባቸው የተሰጣቸው ትምህርት አለ። በግሌ ሁሉም ተማሪ ጥሩ ውጤት እንዲያመጣ እመኛለሁ። ቀጥሎም በአምስት በስድስት የሚፈተኑ ስድስት ያህል ተማሪዎች እንደዛው እንዲቀናቸው እመኛለሁ። ቀጥሎም ከሀያ ሶስት ጀምረን የምንሰጠው የአስራ ሁለት ክፍል ተፈታዮች መልካም የሆነ የዩኒቨርሲቲ መግቢያ ውጤት እንዲያገኙ ምኞቴን በዚህ አጋጣሚ እገልጻለሁ። የተጀመረውን የስምንተኛ ክፍል ክልላዊ የፈተና አሰጣጥ ሂደት ከቡታጅራ ከተማ በተጨማሪ በስልጤ ዞን ስልጤ ወረዳና ወራቤ ከተማ በመገኘት ምልከታ ተደርጓል።